በአየር ንብረት ለውጥ ሳቢያ ከሚደርስ የከፋ ጉዳት ውስጥ በግብርና ሰብል ላይ የበሽታ መከሰትና ሰብል አውዳሚ ተባዮች በተደጋጋሚ እንዲከሰት ማድረጉ የሚጠቀስ ነው። የአማራ ክልል ሰሜን ሸዋ ዞን ቆላማና ደቡብ ወሎ አካባቢ የሚስተዋለው የግሪሳ ወፍና ሌሎችም ተባዮች በስፋት መከሰት ለአብነት ማሳያ እንደሆነም የክልሉ ግብርና ቢሮ መረጃ ያሳያል። በተለይ አሁን ካለው የአየር ንብረት ለውጥ ጋር አንዳንዴ ከረጅም ጊዜ የሚከሰቱ የነበሩ ተባዎች በተደጋጋሚ የመምጣት አንዳንድ ቦታ ደግሞ ምንም አይነት እንዲህ አይነት ክስተት የሌለባቸው ተጨማሪ በሽታዎች፣ ተባዎች የመምጣት ምልክቶች አሉበት። ሰሜን ሸዋ ቆላው አካባቢ የኦሮሞ ብሔረሰብ ቆላው አካባቢ፣ በከፊል ደቡብ ወሎ፣ የሰሜን ወሎ አካባቢዎች ጥቅል እንዲህ አይነት የግሪሷ ወፍ የአንበጣ የተምች ወረሽኝ በስፋት የሚከሰትባቸው ናቸው። በእርግጥ የአማራ ክልልን ማሳያ ያደረግን እንጂ በታላቁ ስምጥ ሸለቆ አካባቢ ባሉ ቦታዎችም መሰል ሰብል አውዳሚ ተባዮች ተደጋግመው የሚከሰቱበት ቦታ እንደሆነ የግብርና ሚኒስቴር መረጃ ያሳያል። ያ ደግሞ ሀገር ከበጋ እስከ ክረምት ሰብልን ዓመት ሙሉ ለማምረት በሰጠችው ትኩረት ላይ ጥላ እንዳያጠላ ቀድሞ የመከላከል ስራው ተጠናክሮ እንዲቀጥል የግድ ብሏል። በበጋ ወቅት ድሮ ወይም ባለፈው ጊዜ ብዙም ኦፍሲዝን ተብሎ የሚታለፍ ነው። በአሁኑ ጉዳይ ግን እንደዛ ብለን የምናልፈው አይደለም። የመስኖ ስንዴ እየሰራን ስለሆነ ያንንም የመከላከል ስራ በአሁኑ እስከ እጽዋት ጥበቃ ስለሚጠበቅ የሰብል እንክብካቤ እየተሰራ ያለበት ሁኔታ ነው። አሁን ያለው አብዛኛዎቻችን በባህላዊ የመከላከል ስራ እንሰራለን። በተለይ ተምችን እንዲህ እንዲህ ሲከሰት መደበኛም አካባቢ ነው፣ በመደበኛ እንከላከላለን። ሌሎች የአገዳ ቆርቆርን የሚባሉ ሁሉን አውዳሚ ተምች እንዲ እንዲህ አይነቶች አሉና እነሱን በመደበኛ ይዘን እየተከላከል በተለየ ሁኔታ የምርት ጉዳት እንዳያመጡ ጥረት እያደረግን ያለ ነው። የሰብል በሽታዎችና አውዳሚ ተባዮች ተከስተው ጉዳት ካደረሱ በኋላ በሚደረግ መከላከል ከሚመጣው ውጤት ይልቅ ከማሳ ዝግጅት ጀምሮ ቀድሞ የሚከወን ጥንቃቄ የተሞላበት የዝግጅት ስራ መድኃኒት በመሆኑ በዛ ልክ ትኩረት መሰጠቱንም ኃላፊዎቹ አንስተዋል። አሁን አሁን ልምድም እየሆኑ የሚከሰቱበትን ጊዜ የማወቅ እድሉ እየመጣ ነው። እንደሚከሰቱም ጭምር እየገመትን ስለሆነ በተለይ አብዛኛው መከላከል ስራ እየሰራን ያለ ነው። ከባህላዊ ባለፈ በዘመናዊ መንገድ ነው። ከኛ አኳያ ለዛ የሚሆን ቅድመ ዝግጅት የማድረግ ስራ ነው። ግብርና ሚኒስቴርም በጠየቅነው ሰዓትም ኬሚካልም የመርጫ አውሮፕላንንም እያቀረብ ጉዳት ሳያደርስ በመከላከል ረገድ ጥሩ ስራ እየሰራ ነው ያለ ነው። ከወደፊት አኳያ ባህላዊን በስፋት የመስራት ዘመናዊ እንዲህ አይነት ወረሽኝ ሲመጡ መጠቀም ግድላልና ይህን ይዘን ነው እየሰራን ያለ ነው። ከደረሰ በኋላ ለምግብነት እስከደረሰ ድረስ ባለበት ደረጃ ላይ ነው ሰብሉ የሚጠፋው። ስለዚህ ያንን ከወዲሁ አስበን ከመጀመሪያው ከዘር ወቅት ጀምሮ ያለውን እንክብካቤ ይዘን ካልሄድን፣ አንዱ ላይ ብቻ ሰርተን ሌላውን የማንሰራ ከሆነ የተሟላ ስራ አይደለምና የተጠናከረ አሰሳ እያካሄዱ የመከላከል ስራውን መቀጠል እንደ ዋነኛ አማራጭ ተደርጎ የሚወሰድ ስራ ነው ማለት ነው። በእጽዋት ጥበቃ ክፍል ውስጥ እነዚህ የሰብል ምርታማነት ጠላት የሆኑ የግሪሳ ወፍን እንቁላል ከመስበር እስከ ማረፊያ ቦታዎችን ማፍረስ የደረሰና በሽታምጭ ተባዮችን ደግሞ በመጨፍለቅ ከኬሚካል ንክኪ በጸዳ መንገድ አርሶ አደሩ ቢተገብር ውጤታማነቱ መልከ ብዙ እንደሆነም ተመላክቷል። ለኬሚካል የምናወጣውንም ገንዘብ ቀነስን ማለት ነው። ገንዘብ ብቻ መቀነሱ አይደለም። በአሁኑ ሰዓት ትልቁ ችግር እየሆነ ያለው ሰው ባይገነዘበውም ወይም አርሶ አደሩ ባይገነዘበውም በኬሚካል የመበከል ጉዳይ ግን እንደው ትን አፍታም የሚሰጥ ጉዳይ አይደለም። ምክንያቱም ማአት ነገሮችን ነው ጉዳት እያደረሰ ያለው በሰው ላይ በተለይ እና ያንን ሁሉ ለመከላከል ይረዳናል እና እነኚህን የመሳሰሉትን ነው ባህላዊ አሰራሮችን እያዳበርን ብንሄድ የሰብሉ ከመጎዳት እንደገና ደግሞ ትልቅ የማያስፈልጉ ወጪዎችን እንዳናወጥ ያደረገናል። የሲሆን ሀገር የጀመረችውን በምግብ ራስን ከመቻል ያለፈ ምርታማ የመሆን ዕቅድን ለማሳካት አስቻይ መስመር ይዘረጋል ተብሏል።